ስለዚህ ይሄ አጠቃላይ ሶፋው 130 ሺ ብር ነው። እኔ ፈጀብኝ ሶፋው 130 ሺ። ምክንያቱም ሁሉ ነገር ንገን ይበጽሙ ቦንዲድ ነው ይበጽሙ ኪም ዝም ብሎ እስፖንጅ ሳይሆን ከበየው ደሞ ምግብ ጠረቤስ በነገራችን ላይ ጨርቅና ስፖንጅ ነው። ይሄው ጨርቅና ስፖንጅ ነው። ይሄ ደግሞ እንደ ሴራሚክ ነገር ነው። ስለዚ በጣም በቃ ከክ አኔ ግን በቀላል

የተመኛችሁት ይሄ ቢሆንልኝ ቢሳካልኝ ያላችሁትን እግዚአብሔር ያሳካላችሁ። እኔ ቢያንስ በትንሹ ለሁለት ዓመት ነው እግዚአብሔር፣ ይሄ ቤቴ እንደዚህ ቢሆን ቤት እግዚአብሔር ቤት ቢሰጠኝ እግዚአብሔር፣ ከዛ ደግሞ ቤት ከሰጠኝ በኋላ ይሄ ቤቴ ውስጥ ሚቆንጆ መጋረጃ ቢገባ ብዬ በቃ እንቅልፍ የለኝም እግዚአብሔር ቆንጆ ሶፋ ቢሰጠኝ ብዬ እንቅልፍ የለኝም። እግዚአብሔር ቆንጆ ምግብ ጠረጴዛ የተመኘሁትን ያየሁትን ብሰጠኝ ብዬ ግን እግዚአብሔር ዛሬ ሰጠኝ፣ ስሙ ይባረክ። እግዚአብሔር ይባረክ። በእውነት በኋላ እኔና አቤት እውነት የተደረገልኝ ነገር እጅግ ብዙ ነው። እግዚአብሔር ያደረገልኝ ነገር ከምንምና ከማንም በላይ ነው፣ ስሙ ይባረክ። በእውነት ቢለፋም፣ እድሜን ብጨርስም፣ ዋጋ ብከፍልም እግዚአብሔር ደግሞ ይዋሳረፈኝ።